አዳዲስ ነገሮች ይዘንላችኋል። ዛሬም ከኛ ጋር እስከ ፍጻሜ ከቆያችሁ በእርግጠኝነት ጊዜያችሁን የማታጠፉበት አልባሳት እናሳያችኋለን ማለት ነው። ታድዬ እንደምሰንብታ? ሰላም ቴዴ፣ እንዴት ናቸው? ደህና ነህ ወይ? እግዚአብሔር ይመስገን ደህና ነን። ቴዴ አለን። ከጀርባችን የሚገራርሙ አልባሳት አሉ። አሉ። ዛሬ እንግዲህ እንደ አጀማመራችን ከሆነ የተሰሩ ይመስለኛል፣ የተሰሩ ልብሶች ናቸው። ከጀርባችን ያሉትን ማሳየት እንጀምራለን፣ ያለቀላቸው ልብሶችን። የሚቀጥለው ልብስ በተለያየ አይነት ከለር አለው ቴዴ፣ በተለያየ አይነት ከለር አለው ከስተመራችን በዚህ ከለር ይሆንልኝ ይሄን ዲዛይን አድርግልኝ ብላ በአምስት አርብ እንደዚህ አድርጌ ፏ አድርጌ ሰርቸላታለሁ። ልብስ በነገራችን ላይ ዝም ብሎ ሲታይም አይደለም ሲለበስ እያንዳንዱ ነገር ሲሆን በጣም ነው የሚያምረው ልብሱ ፏ ያለ ነው ቴዲ። እያንዳንዱ እንደምል ይሄ ፈርጡ እያንዳንዱ ፈርጥ ሁልጊዜ እንደምልም በደንብ አድርገን ነው የምናደርገው። አንዱ ከአንዱ ጋር አንዱ ከአንዱ ጋር አይለያይም። ፏ ያለ ነው። አምስት አርብ ነው። ሁለት አይና ነው። እንደዚሁ ነው። ውብ ሆኖ ነው የተሰራው። ሁልጊዜ እንደምለው ነው ይሄ ይሄ ደብል ሆኖ ነው የተጠለፈው እስከ ላይ ድረስ እስከ ላይ ድረስ ደብል ነው የሆነው። እዚህ ገበር ነው ያለው እ እዚህ ላይ መነን አይደረግም። ሁልጊዜ እንደምለው አይደረግም። ለምን የምትሉ ካላችሁ በቴሌግራምና በዋትሳፕ ማውራትና መነጋገር እንችላለን። እውነቴ ነው። አንገቱ ክብቢ ነው የተጠለፈው። ብዙ እንዲበዛ አልፈለገችም። አንገት ላይ ከታች ሰፊ ስለሆነ ፏ ያለ ነጠላ ለው። እጅየ ሙሉ ነው። ሹራብ ስራ ነው። ፏ ብሎ ተሰርቶለት 38 ሺ ብር ነው። ይሄን ይመስላል። ወደ ሚቀጥለው ስንመጣ አሁንም የሚቀጥለው ልብስ እሺ፣ ሙሉ በሸማ ሰራ ነው። በሸማ ተሰርቶ ከሸማው ላይ እነዚህ ጥልፎች እንጠለፍን። ኦኬ፣ ታችሁ መደቡ ሸማ ነው እንዴ፣ አዩ አምስት አርብ ነው፣ አምስት አርብ ነው። በጣም ነው የሚያምር። እሺ፣ ይሄ ከለር ነው። ይሄን ከለር ብትቀየርልን የምትሉ ብዙ ጊዜ የምለው ማለት ነው፣ ይሄን የምናቀርበው የከስተመር የተሰራ ነው፣ የታዘዘ ነው፣ ነው የደንበኛው ፍላጎት ነው። እናንተ ደግሞ ኖ ኖ፣ ይሄ እጅ ያጭር አንፈልግም፣ እጅዬ ሙሉ ነው፣ እንደዚህ እንደዚህ የምትሉት ካለ ማድረግ ይቻላል። እኔ ብዙ ጊዜ አሁን ከስተመር በዚህ ቢሆንልን መሆን ይችላል ብለው ይጠይቃሉ። ይሆናል ይችላል እያንዳንዱ ማድረግ እንችላለን። ፏ ያለ ነው። በጣም ነው የሚያምር። እንግዲህ እንደምታዩት ነው። አሁን ብዙ ጊዜ አምስት አርብ፣ አራት አርብ፣ ስድስት አርብ ይባላል። የአርቦች ስፋትና ጥበት አላቸው። ወርዱ ወርዱ እያንዳንዱ ያንዱ ሰፊ ነው፣ ያንዱ ጠባብ ነው። የእያንዳንዱ የሸማ ነው አርብ ቃ ይለያያል። እንግዲህ ሁለት አይና መነን ሁሉም አንደኛም ሁለተኛም አለው። ለከስተመር ከኛ በላይ አዋቂ ናቸው፣ የውነት ሁል ጊዜ የምለው ማለት ነው። ሁለት አይናውን አንድ አይና ብለን ብንልክ ሰው ቀር ቀር ነው ምንም ሰው ቀር ይሄን ይመስላል። በጣም ነው የሚያምር። ወደ ወገብ ላይ ስንሄድ በልክ ነው የተሰራው በሸፕ ይሄን ይመስላል። ይያንዳንዱ ፔንስ ሻርፕ ነው መሰራት ያለበት አንገቱ አራት ማዘን ቪ ነው። እጅ የጃፖን ነው የፈለገችው፣ ያው ሙቀት ስለሆነ አሁን ያለንበት ወቅት ሙቀት ስለሆነ ይፈልክ ከኋላ ላስቲክ አለው። ፏ ያለ ነው። ፏ ብለሽ ልበሽ ታዴ፣ እንዲያድርጎ አድርሶልሻል። ዋጋ አልቆለት ይሄ 38 ሺ ብር ነው። እንደፈለገ ከለር መቃየር፣ እጅ የሙሉ ማድረግ የምትፈልጉትን ማድረግ ይቻላል። ወደሚቀጥሎች ስንመጣ ቴዲዬ ልብሶች እንደምል ነው ሁልጊዜ። አሁን ይህም ጥልፍ ነው፣ ይሄኛውም ጥልፍ ነው፣ ያንኛውም ጥልፍ ነው ታዴ ይሄን ክረገባብ የጥልፉን በዚህ ከለር አድርግልኝ ብትል ከስተመሬ ማድረግ ይቻላል። በደስታ አየሁ። ኖ ታዴ ይሄኛውን ከለርም በዚህ አድርግልኝ፣ ይሄኛውን በዚህ አድርግልኝ ብትል ከስተመር ማድረግ ይቻላል። እጃችን ከኛ ነው። ስራው ሁሉ ምንም ችግር የለው። ብዙ ጊዜ ከስተመር እንደሆነ እንደዚህ አይነት ከለር ቢኖር ይላሉና የሚፈልገውን አይነት ከለር ማድረግ ይቻላል። ሁለተኛ ምን ነው ቅምቅማቱ ይሄ እያንዳንዱ አምስት አርብ ነው እያንዳንዱ ፋብሎ ነው መሰራት ያለበት፣ ፋብሎ መታየት አለበት ለከስተመር፣ አብሶ ለከስተመር ሲደርስ እሺ፣ ወድ ይያደርገን ፋብሎ አድርገን ለምን ሰራው ይሄ ክራ ገባው በጣም ነው የሚያምር። ይሄ ወገብ ላይ ሹራብ ስራ ነው። ወገብ ላይ ያለው ቪል ታዛው አልቆ የተሰራለት ነው። እሺ አልቆ የተሰራለት ነው። አንገት ቪ ነው። ከኋላ ላስቲክ አለ። ፏያለ ነው። እጅ እያጓጉል ነው። ይሄ ዋጋ አልቆለት 36000 36000 ነው። ፏያለ ነጠላ አለሁ። ወደ ሚቀጥለው ስንመጣ ቴዲዬ ቅድም ያልኩ ነው። አሁን መጀመሪያ ላይ የጀመርነው ልብስ ሰፊ ነው ሰፊዎችን እንደዚህ በጠባብ እንደዚህ እያደረግን መስራት እንችላለን። ይሄ ደግሞ እንደዚህ እያደረግን መስራት እንችላለን። ብዙ ጊዜ ጠበብ ሲልም ያምራል። እንደዚህ ለአጃቢዎች ለሙሽራ አጃቢዎች ለክርስትና አጃቢ እንዲሁ በግሩፕ ለምናምን ለሚለበስ ምናምን በጣም ነው የሚያምር ፈርጡ። እያንዳንዱ ከለር አገባበው ምናምን በደም ቆንጆ ሆኖ ነው የተሰራው። አምስት አርብ ነው ሁልጊዜ እንደምልህ ነው ፊኒሽንግን ግን ማሳመር ነው ልብስ ፊኒሽንግን ማሳመር በደንብ እያንዳንዱ ነገር ተጨንቅን ከሰራነ፣ ያምራል እንደዚህ ከስተመራችን ስትለብሰው ፏስት ስታመሰግን ደግሞ እዚህ በላይ ነው ደስ የሚል የእውነት እና ያምራል። ይሄን ይመስላል። በጣም ነው የሚያምር። አምስት አርብ ነው። ይሄን እንደሚል ደብል ነው። ሁሉም ደብል ናቸው። ሁሉም ደብል ነው። በግሩፕ ነው ያሰሩ። በጣም ነው የሚያምር እጅዬ እንደዚህ አድርገን አጓጉል አድርገ ነዋል። አንገት አራት ማዕዘን ቪ ነው የተፈለገው። አራት ማዕዘን ቪ አድርገን እንደዚህ አድርገን ሰርተነዋል። በጣም ነው የሚያምር። ይሄ እንግዲህ ዘንከትከትከት ያለ ነው። ዘንከትከትከት በሉበት፣ አጅቡበት፣ ተመረቁበት። ይሄውን አምስት አርብ ነው፣ ስድስት አርብ ማድረግ ይቻላል፣ ሰባት አርብ ማድረግ ይቻላል፣ ከቻላችሁት ነው። ከኋላ እንደዚህ ነው፣ አራት ማዕዘን ነው። ከፊት ደግሞ እንደዚህ አንገት አራት ማዕዘን ቪ የሚባለው እንደዚህ ነው የተሰራው። ይሄ እንዲያርጋች ለብሳች፣ እንደዚህ ዘን ከት ከት ከት ከት ከት ያምራል በጣም ይሄ ዋጋ አልቆለት 23000 ወደሚቀጥለው ስንመጣ ቴዲዬ፣ ይሄ ልብስ ባንገትና በእጅዬ ተሰርቷል በወራሽ እንደዚህ አሁን ተሰርቷል። የሰው ፍላጎቱ ብዙ አይነት ስለሆነ እንደ ፍላጎታቸው እንደዚህ እያደረግን እናቀርባለን። አምስት አርብ አድርጌ ነው የሰረውላቸው ዘንከት ያለ ነው። አምስት አርብ ነው እንግዲህ፣ ፏ ያለ ነው ቴዲዬ። በነገራችን ላይ ልብሶችን አምስት አርብ ይሆናሉ፣ ስድስት አርብ ይሆናሉ። ምን ሞክሮ አይተዋል። ያው ማድረግ ስለሚቻል ነው። አሁን የስድስት አርብ ሆን ትንሽ በዛ ይላል ይከብዳል፣ ነው እንጂ ማድረግ ይቻላል። ይሄን ይመስላል። እንግዲህ ፏ ያለ ነው በደምብ ሁለት አይና ነው በሸማ የተሰራ ነው ቅምቅማቱን ሁልጊዜ እንደምላችሁ እያንዳንዱን ቅምቅማት እያንዳንዱን ጠርዝ እያንዳንዱን አሰፋፍ አጨራረሱ የልብስ ፊኒሽንግ ነው በጣም ወሳኙ ልብስ ፊኒሽንግ ነው ሹራብ ስራ ነው የተሰራው መስፋት መጥበብ የሚችል ነው ወገቡ ላይ ያለው ያምራል በጣም እጅ የሙሉ ነው አንገት አራት ማዕዘን ነው ፏያ ያለ ነው አምስት አርብ ነው ይሄ ዋጋ አልቆለት 2 በነገራችን ላይ ቴዲየ ልብስ ብዙን ጊዜ ይሄኛው በዚህኛው መጠን ይሰራል ይሄኛው በዚህኛው ሳይዝ ይሰራል የምንለው ነው በምክንያት ነው። አሁን ለምሳሌ የዚህ ልብስ አንስ ብሎ የተሰራው ለአጃቢዎች ይሄ ነው። አሁን ይሄ ለአጃቢዎች የተሰራ ልብስ ነው። የዚህኛው ማለት ነው። የግሩፕ ነው የተሰራው። የነዚህ አጃቢ ነው። ያምራል በጣም ያው እንግዲህ ውብ ነው፣ ይዩት ነው ምንድነው በእውነት አንገትን ከዚህኛው ጋር ወራጅን ያልፈለጉት እንጂ አራት ማዕዘን ነው። ፏ ብሎ የተሰራ ነው። አራት ማዕዘን ነው። እጅየ ሙሉ ነው። እጅየ በዚፐር ነው የተሰራው። ብዙ ጊዜ በቁልፍም እናደርገዋለን። እንደ ሰው ፍላጎት እንደሚፈልጉት ነው። ፏ ብሎ ተሰርቶ ግሩፕ ነው። ሰፊ ልብስ አጥሮ ሲሰራ፣ አጭሩ ደግሞ ሰፋ ብሎ ሲሰራ ውበት አለው። በነገራችን ላይ ስለዚህ የሰውን ፍላጎት በአንተ ተነሳሽነት እያሳካል ነው። ይሄ ዋጋ አልቆለት ይ ዋጋ ወደ ዋጋ እኮ ነው ሩጨና ዋጋ አልቆለት 17 አሁን ፈትሎችን በደንብ የሚጠረጠሩ በደንብ ቆንጆ የሆኑትን እናሳያቸዋለን። ወደ መጀመሪያው ልብስ ስንመጣ የመጀመሪያው ልብስ ቀጭን ጥለት ነው። ባንገትና በጅየም ተሰርተዋል። በጅ አጭርም ተሰርተዋል። አሁን ደግሞ እንደዚህ ብሎ በወራጅ ፏ ብሎ ተሰርቷል። እንግዲህ ፈትል ብዙ አይነት ፈትል አለው፣ እና ምን ነው እንደ መነኑ አለ፣ ብዙ አይነት አለ። ይሄ ልብስ ራሱ ደብል ሆኖ ነው የተሰራው። ሁልጊዜ እንደ ቅምቅማቱ ቅማቱ ማማር አለበት። በደምብ ቆንጆ ነው ይሄ። አሁን ብዙ ጊዜ የእጅ ጥልፍ የምናምን ይላሉ ይላል። እንግዲህ አይተ መመስከርት ትችላለህ። ሙሉ በዲጂታል ማሽን የተጠለፈ ነው ያየም ንቅሳቱ እያንዳንዱ። ምንም በቃ ይሄ ከለር ታዴ አለኝ። ሌላ የተለየ ከለር አድርግልኝ ካላችሁ ደግሞ ማድረግ እንችላለን። ጊዜ ነው የሚያስፈልግ እንጂ ይሄን ይመስላል። በጣም ፏ ያለ ነው፣ ቆንጆ ነው። የውግብ ላይ ሹራብ ስራ ነው። መስፋት መጠበብ የሚችል ነው። እጅዬ ሙሉ ነው። በዚህ ፐር ሆኖ ነው የተሰራው። ይሄ ዋጋ አልቆለት 13 ሺ በአንገትና በእጅዬ ሲሆን ደግሞ ቴሌግራምና ዋሳፕ ላይ እናወራለን። ወደሚቀጥለ ስንመጣ ውድ ከስተመሬ በፈትል አድርገህ አረንጓዴ፣ ቢጫ፣ ቀይ ላክልኝ አለች። ሆነ ቴድዬ አሁን የወገብ ላይ የሆኑም ስታየው፣ ጥልፎን ስታየው ንቅሳቷ እያንዳንዱ እንዲሁም አይተካ ሆነ ቴድዬ። እዚህ ክፍተቷ እያንዳንዷ እንግዲህ ካሜራ ማን ነው ያለ ቴድዬ ነው ያለ። ክፍተቱ ያለው ስፔሱ እያንዳንዱ ርቀቱ አንድ አይነት ነው። ኦኬ፣ እነዚህ በመሀል ያሉት ክፍል አያቸው፣ ያውም በዲጂታል ማሽን የሚጠለፍ ነው። በቃ ያውን ምንም አይነት የሆነ ነገር እንኳን የለውም ነው ካለው ይሄም ካሜራ ካሜራም እየታየ ስለሆነ ዋሽታል ቢባልም ያው እንግዲህ ነው የምናስተካክል። በጣም በጣም ነው የሚያምር ይሄ ነው መስከረም ትባላለች ከአሜሪካ የእውነት ምርጥ ደንበኛ ይናት። ይሄን እንዲያድርጌ ደግሞ ዝንክት ክትክት ሌላ ተጨማሪ ያላቸው ጊዜም ሰታኛለች በነገራችን ሰለ፣ በጣም ነው የሚያምር። በነገራችን ላይ ልብሶች ሲለበሱ ነው ቴዲየ፣ ሲለበሱ ምናምን ሲሉ እንደዚህ ያምራል በጣም። ይሄን ይመስላል። ዋጋው ቀልል ያለ ነው። አስራ ስድስት ሺ ብር ነው። አምስት አርብ ነው። አስራ ስድስት ሺ ብር ነው። ይሄን ይመስላል። ፎያ ያለ ነጠላ አለው። ወደሚቀጥለው ስንመጣ፣ ቴዲየ፣ ይሄ ልብስ ብዙ ጊዜ ይሰራል። በጣም ነው የሚያምር ጎንደረኛ። ደግሞ ፊት ለፊት ምንም ነገር የለውም፣ ግን እንደዚህ አድርገን በቀይ እንደዚህ አድርገን ሰርተናል። ያምራል በጣም እንግዲህ ብዙ ጊዜ ፈርጥ ልብስ ጎንደርኛ ሳየን ለምትሉ በተለያየ አይነት መሰራት ስለሚችል አንዷን ነው ሳምፕል የምናሳያችሁ። ያምራል በጣም ፏ ብሎ ጥንቅቅ ብሎ ነው የተሰራው። እንግዲህ ውድ ከስተመሮች እቃዩንም በምትፈልጉት አይነት ከለር ማድረግ እንችላለን። በነገራችን ላይ አሁን ከስተመር የፈለገችው ይሄን ሹራብ ስራ ነው። እናንተ ደግሞ ልቅ አድርጋችሁ ማሰራት ትችላላችሁ። እጅ እያጭር ማድረግ ትችላላችሁ። አንገቱ እንደፈለገ ማድረግ ትችላላችሁ። ይሄ እንደ ጎንደረኛ አድርገን ደግሞ አሁን እዚህ ላይ የለውም፣ ይሄ ጥልፉ የለውም። እንደዚህ ስለፈለገችው ነው። እናንተ ደግሞ ይሄን ያለው እጅ እያጭር ማድረግ ትችላላችሁ። ያምራል። ይሄ ጥርጥር ሲል በጣም ነው የሚያምር። ይሄ ዚህ ላይ እንደተሸከፈ ሲል ደግሞ ይሄ ያምራል በጣም። ከስተመር ለብሶ ሲያመሰግነን ሰርተን እኛም ስንደሰት፣ በተለይ ደግሞ አንተን አይዟችሁ ጠንክሩ ለምትለን የእውነት ሁልጊዜ በነገራችን ላይ አዲስ አበባን ብትሆን አንተ በየሰዓቱ ኮሜንት ትመልሳለህ፣ አይዟችሁ እያልኩ ታበረታታለህ፣ ደውለህም እንዴት ነውም ትለናለህና የእውነት ያንተም ጥረት ስለሆነ እኛ ደግሞ በደንብ ፈግተን መስራት አለብን። እንደ መሃል ማለት አንድ ሳምንት ሁለት ሳምንት የምንጠፋው ለስራውም ጥራት ነው። ና እንደዚህ እንደዚህ እያደረግን እናቀርባለን። ያምራል። በደንብ በደንብ የምትፈልጉት አይነት ከለር ማድረግ ይቻላል። ይሄ ጎንደረኛ በአረንጓዴም አለው። ትንሽ ለየት ብሎ የተሰራም አለ በብዛት እሱን አንዱን ላሳያችሁ። እንደዚህ ይሰራል። በጣም በጣም የሚያምር እንግዲህ ይሄን ደግሞ ኖ ታዲ፣ ይሄ ጥቁርና ይሄ አረንጓዴ ነገር አልወድም በሌላ የሚሉ ካሉ እሱን ነገር ማድረግ እንችላለን። ምንም ችግር የለውም። የምትፈልጉትን ነገር እናደርጋለን። ያምራል። በጣም ቆንጆ ነው። እንግዲህ ኑ አረ፣ አትምጡ ይደውሉ ነው እደ ይደውሉ። ይህ ዋጋ አልቆለት ዘጠኝ ሽብር ነው። ወደሚቀጥሎ ስንመጣ ቴዲዬ በፈርጥ ልብስ እናሳያለን። በጥልፍ ነዶችንም እናሳያለን። ሰፊዎችንም ጠባቦችንም እናሳያለን። የሰው ፍላጎት ብዙ ስለሆነ መረጥ መረጥ አድርገን እናሳያለን። ይሄ ልብስ በባለፈው በግሩፕ ተሰርቶ ነበር። በጅዬ አጓጉል መሰለኝ የተሰራው በሙሉም እንደዚ አሁንም በድጋሚ እየተሰራ ነው። አንዱ ሳምፕል ነው ያው ፎ ያለ ነው። በነገራችን ላይ ይሄ ፎ ያለ ነው። በጣም ነው የሚያምር። ውድ ከስተመሮቻችን፣ ሁል ጊዜ እንደምንለው ነው ከለሮችን፣ እናንተ ይኸኛው በዚህ ከለር ይሁንልን፣ ይኸኛው በዚህ ከለር ይሁንልን ማድረግ ትችላላችሁ። ምንም ችግር የለውም። ሁሉን ማድረግ ስለሚቻል ሁለት አይና መለል ነው። ደብል ሆኖ ነው የተሰራው። በነጭ ገበር ነው ፋያለ ነው እንግዲህ፣ ቴዲዬ እንደዚህ ቀለል ያለ ነው። አዎ ፋያለ ነው በደንብ ያምራል። ይሄን ይመስላል። አንገቱ ክብ ቢሆን ነው የተቆረጠው። ብዙ ጥልፍ አላበዛንበትም። ወገብ ላይም እንደዛ ነው። በሸ አድርገን መስራት እንችላለን። በተለያየ አይነት ጂያጭር ጂያጓጉል አንገቱን የፈለጋችሁትን አይነት ዲዛይን ማድረግ እንችላለን። ይሄን ይመስላል። በጣም ነው የሚያምር። አምስት አርብ ነው ጂዬ ሙሉ ነው ወገቡ መስፋት መጥበብ የሚችል ነው። ሁልጊዜ እንደምንለው ከስተምሮቻችን የሚፈልጉትም እንደዛ ስለሆነ እንዲያደርግ ፎ አድርገን ሰርተነዋል። ይሄ ዋጋ ጥንቅቅ ብሎ አልቆለት 16 ሺህ ብር ለነጠላለው። ይሄን ይመስላል። ወደሚቀጥለው ስንመጣ ይሄ ልብስ በሰፊ ነበር፣ አሁን በጠባብ እንደዚያ አድርገን ሰርተነዋል። እንግዲህ ሁልጊዜ እንደምንለው ቴዲ ልብሶችን ሰፊውን ጠባቡን ሰፊ ማድረግ ስለምንችል ነው ይሄን ይመስላል። በጣም ነው የሚያምር። እጅ እንደዚህ አጭር ነው የተሰራው። በሸፕ ነው የተሰራው እንግዲህ ሁልጊዜ ግዜ እንደምለው ነው። ይሄ ፔንስ ይባላል። ይሄ እያንዳንዱ ከዚህ እስከዚህ ያለች ስትሬቷ አንድ አይነት መሆን ያለበት ፔንስ ናት። ይሄን ያለው ፔንስ ነው፣ ሻርፕ ነው መሰራት ያለበት። አንገቱ ክብ ቪ ሆኖ ነው የተቆረጠው። እጅ አጭር ነው፣ ያምራል በጣም እንግዲህ ልብስን ፊኒሽንግ ነው የሚያሳምረው በቃ ምን ጊዜ ልብስ እያንዳንዱ ልብስ የሚያሳምረው ፊኒሽንግ ነው። ፊኒሽንጋችን እንደዚህ እያደረግን ማሳመር አለብን። ካላማረ ትርጉም የለውም። እውነቴን ነው ከስተመር ለብሶት አንድ ከስተመር ለምሳሌ ከሆነ ሀገር ስቴት ላይ ብትለብሰው የት ነው ነው ከየት ነው፣ ምንም ጥያቄ የለም። ስለዚህ ልብሶቻችን ስንሰራ የእውነት እውነት በደንብ አድርገን ይሄ ዋጋ አልቆለት አስራ አምስት ሺህ ወደሚቀጥለው ስንመጣ አሁንም መካከለኛ ልብስ ነው። ብዙ ጊዜ መካከለኛ ልብስ ለቤተክርስቲያን ይሆናል፣ ለማጀቢያ ይሆናል። እንዲሁ ቢሮ ላይ ቢሮ ላይም ልበሱ፣ ዝንጥ ብላችሁ በቃ አጓጉል አድርጋችሁ ቁመቱን በጣም ሳያጠር አጓጉል አድርጋችሁ እ እንደዚህ አድርጋችሁ መልበስ ትችላላችሁ። ያምራል። በግሩፕ የሚሰራ ልብስ ነው። ፍቅርተ ከአሜሪካ ዘዘች ነው ያምራል። በጣም ልብሱ በነገራችን ላይ በጣም ቆንጆ ነው ሲሰራ እንደዚህ ውብ ሆኖ በጣም ነው የሚያምር። ይሄን ይመስላል። ሹራብ ስራ ነው፣ በሁለት አይና መነን ነው። እያንዳንዱ እንደምለው ይሄ ቅምቅማቱ ፏ ብሎ ነው መቀምቀም ያለበት ያላለ ብዙ ጊዜ አየው ቴዴ በጣም ልዩ ነው። በደንብ ያምራል። ይሄ ዋጋ አልቆለት 1500 ከተጣበበው ጊዜና ሰዓታችሁ ቀንሳችሁ ለምትሰጡን ሽረፍራፊ ደቂቃዎች እጅግ አድርገን እናመሰግናችኋለን ማለት ነው። ቴዲዬ፣ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የዛሬዎቹ በጣም ልዩ ናቸው። በጣም ያምራሉ። ለዛሬ በዚህ ቀንና ውድ ቤተሰቦቻችን ለሳምንት ቀጠሮ እንስጣቸው እንስጣቸው። እናመሰግናለን። ቴዲዬ አንተም ከበርልን ከበርልን፣ ልጅን ያሳድግልን ሁልጊዜ ነው የምልህ እውነቴ ነው። እናመሰግናለንግናለሁ ሳምንት ገ